ሰላም የሁሉ ነገር መሰረት ነው እና ጤናም በብር አይገዛምና ሰላም ጤና ይስጥልኝ። የተወደዳችሁ ተመልካቾች ይህ የኔትዩብ ነው። በዛሬ የኔትዩብ ፕሮግራማችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ሁሉም ነገር መልስ እንዳለው የምናይበትና የምንማማርበት ይሆናል። እንግዲህ በዛሬው ፕሮግራማችን እናንተን ያስተምራችኋል ብዬ ያሰብኩት ብዙዎቻችሁ የምታውቁትና የምናቀው የድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ዘማሪ የአሁኑ ዘባሪ ወንድም ትዝታው ሳሙኤል ድሮ ከነበረው ሕይወቱ እስከ ትላንት እስከነበረው የቅስና ማረጉ እየመከረና እያስተማረ እንዲሁም ከድቁና እስከ ቅስና ክህነትን እየሰጠ ያሳደገውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስን ያልተገባ ነገር ሲናገር እንደነበረ በግልጽ የሚታወቅ ነገር ነው። እንግዲህ በዚህ ቪዲዮ እኔ ስለ ወንድም ትዝታው ሳሙኤል ለመናገር ሳይሆን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ሁሉም ነገር መልስ እንዳለው እንድታውቁና እንድትረዱልኝ ስለፈለግኩ ነው። እንግዲህ ቅድም እንደተናገርኩት ብዙዎቻችን የምናውቀው ይህ ወንድማችን ትዝታው ሳሙኤል ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ በተለያዩ የሶሻል ሚዲያዎች ላይ ሲያሳልፋቸው ከነበሩ ቪዲዮዎችና ጌታችንና መድኃኒታችን ኢየሱስ ክርስቶስ ደግሞ ጊዜውንና ወቅቱን ጠብቆ ስለሰጠው ምላሽ ወይንም የሰጠውን ምላሽ በአጭሩ አዘጋጅቼ አቅርቤላችኋለሁ። እንደምትወዱት ባለሙሉ ተስፋ ነኝ። ከወደዳችሁት ለሌሎች እንዲደርስ ላይክና ና ሸር አድርጉት። አሁን ወደ ቪዲዮ እንሄድ። ሲጀመር አንድ ሲኖዶስ ተወግዞ ምናውቀው ታሪክ ነው። በእኛ እድሜ የሆነ ነገር ነው። የኢትዮጵያው ሲኖዶስ አሜሪካ ያለውን ስደተኛ ሲኖዶስ አውግዟል። አቶ እየተባሉ የሚጠሩ ናቸው። የተወገዘው ሲኖዶስ አወግዛለሁ ብሎ ከተነሳ የትልቅ የታሪክ ስህተት ነው። መጀመሪያ ሲኖዶስ መሆን ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድነትን ለማጠናከር እና አገልግሎቷን ለማስፋት የተለያዩ ስራዎች እንደሚሰራ የቤተክርስቲያኗ ቅዱስ ሲኖዶስ አስታወቀ። ውጭ ሀገር ከነበረው ሲኖዶስ ጋር ወደ ከተፈጸመ ወዲህ ለመጀመሪያ ጊዜ የሲኖዶስ ጉባኤ ተካሂደዋል። በጉባኤው እንደተመለከተው በቤተክርስቲያኗ የነበሩ ችግሮች ለመፍታት እየተደረጉ ያሉ ጥረቶችን በማጠናከርና ምዕመኗንን አሳታፊ በማድረግ ውጤታማ ስራዎች እንደሚከናወኑ ብፁዕ ወቅዱስ አቡነ ማትያስ ተናግረዋል። በአሜሪካ ውስጥ ስፍራ የሌለው በየቦታው እየተንቀሳቀሰ የራሱ ቤተክርስቲያን የሌለው በግለሰቦች ስም ባሉ አብያተ ክርስቲያናት ተሰብስቦ ሰው ለማውገዝ መች ደረሰና። ለዚህ መጀመሪያ ሲኖዶሱ በሁለት እግሩ እኮ መቆም መቻል አለበት። ለምን አንከባበርም? መከባበር እኮ ያስፈልጋል። መጀመሪያ በሁለት እግሩ ይቁ መጀመሪያ ኦፊስ ይኑረው መጀመሪያ መቀመጫ ይን ነው። መጀመሪያ መስተካከል ያስፈልጋል። እንደ ሲኖዶስ መቆም ያስፈልጋል። ነዋሪነታቸውን በሰሜን አሜሪካ አድርገው የነበሩት አራተኛው የኢትዮጵያ ፓትሪያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ የቤተ ክርስቲያኗን ቀኖና በጠበቀ መልኩ በመንበረ ጸባዖት ቅዱስ ሥላሴ ካቴድራል ደማቅ አቀባበል ተደርጎላቸዋል። ብፁዕ ወቅዱስ አቡነ መርቆሪዎስ ፓትሪያርክ በጤናና በህይወት ጠብቆ ለዚህ ዕለት አድርሶ ወደ ቅድስት ሀገርዎ ኢትዮጵያ ለመግባት እንኳን አበቃው። በአራት ነጥብ ልዝጋም፣ ምዕራፉ እግዚአብሔር ላሸንፍ የሱ ሆኖ ሰልፉ፣ መልካም ለመናገር አፉ ባይታደል ይህን እስኪ አይጠላት

ገና ኦፊስ እንኳን የሌለው እየተንከራተተ ያለ ሲኖዶስ መጀመሪያ መቀመጫ ይህን ነው መጀመሪያ መስተካከል ያስፈልጋል እንደ ሲኖዶስ መቆም ያስፈልጋል የተወገዘ ሲኖዶስ ያወገዘውን ውግዘት ወይም ደግሞ ሊያወግዝ የሞከረውን ሙከራ አይሰራም በእኔ ላይ ብፁዕ ወቅዱስ አቡነ መርቆሪዎስ በፓትርያርክነት ወደ ኢትዮጵያ እንዲመለሱ የሰላም ጉባኤው መወሰኑን አስመልክቶ ሲናገሩ ነው ጭብጨባውን እየሰማቸው እልልታና ጭብጨባውን እየሰማቸው ያላችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አራተኛ ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ ወደ ኢትዮጵያ ገብተዋል ዛሬ። ከወደዳችሁት ለሌሎች እንዲደርስ ላይክና ሼር አድርጉት። እንግዲህ እግዚአብሔር ለወንድሞቻችን አስተዋይ ልቦናን ይስጥ። አሜን ሁሉ ጊዜ